ሞዛዛ ምንድን ነው? ሞዛዛ ስድብ፣ እኔ እንደ ስድብ አልወስድም። ይሆናላ። አንዳንዴ ደግሞ የሆነ ስጠን ልጅ ከሰው ጋር የሆነ ወጣ አለ ነገር ምናምን ስትይ አንቺ ሞዛዛ ምናምን ይባላል። ሞዛዛ ነገር እኮ ነሽ፣ ድርቅ ስትይ ምናምን የለም። በዛሳ ሰው ሞዛዛ ነገር ነሽ፣ ድርቅ ስትይ ሳይ ሞዛዛ እንደዚህ አይነት የሆነ የለም። ይሄ የማሽኮርመም ያሬ ምናምን ስታወሪ ማለት ነው። የሆ በዛ አይነትም መዛዛ ይባላል ስድብ አይደለም፣ ግን እንደምርቃት እንቁጠረው እንጂ አንዳንድ ቦታ ው እንደ ስድብ የሚጠቀሙታ ሆን ቦታደው መርጦ እንደዛ ማለት ያለበት አሁን እኔ መዛዛ የሚባል ነገር በ ከጓደኞች ጋር ሆነች ምናምን ምንም ችግር የለውም። ቦታ ሆነሽ ሰው መዛዛ ቢጆች ሊደብርሽ ይችላል። እኔ የምልሽ አንድ ጥያቄ ሊጠይቅሽ፣ ምንድነው በህይወትሽ በጣም የሚቆጭሽ ነገር? የሚዲያ ሰው በሆኔ እንደ ሚዲያ የመጣሁበት ቀን ነው የሚቆጨኝ። ለምን ይቆጭሻል? አይ ለምን እንደሚቆጨኝ እንኳን ይቆይሽና፣ እሱ ነው የሚቆጨኝ። እሺ፣ ምንድነው ሚዲያ ላይ መጥተሽ ምንድነው ያተረፍሽው ነገር? ወይ ያተረፍኩት፣ በስማ ያተረፍኩት እኮ አለ። ይሄ ማለት ያተረፍኩት የለም ማለት አይደለም እኮ። ያተረፍኩትማ አለ። ቤተሰቦቼ ወርቅ ማለት ወርቅ፣ ታውቂያለሽ ወርቅ የሆኑ ቤተሰቦችን አትርፍ ያለው እ ከዛ ከዛ ደግሞ ላይክ፣ በሌላ በኩል አንዳንድ የምመኛቸውን ስራዎች ምናምን ለመስራት አግዞኛል። አይዋሽም። ግን ደግሞ ይሄን ሙሉ ለሙሉ ፖዘቲቭ ነው ያገኘሁት ነገር ማለት ነው ነው ነው። ሁሌም ጥሩ ነገር አትጠብቂም ሁሉ አንድ ነው ማለት አልቻልም። ሁሉም የተለያየ ነው። እንትን ነው እኮ መሰለች። ምንድን ነው መሰለሽ እኔ ላይክ ስመጣ ምናምን እንደዛ ብዬ አይደለማ የመጣሁት። እኔ ወደ ሚዲያ ስመጣ እንደ እንትን ነው ወደ ሚዲያ። እኔ መጀመሪያ በምን አጋጣሚ ነው አንቺ የመጣሽው? ያኔ ልንገር እስቲ ነገርኛ እኔ እውቀቱ ኖሮ ምናምን አይደለም የመጣሁት ወደ ሚዲያ ስመጣ ማለት ለዩቲዩብ ነው። ላይክ ሚዲያ ስመጣ ወደ ዩቲዩብ ነው የመጣሁት እና እኔ ቲክታክ ምናምንም አልነበረኝም የዛኔ ማለት ይህ አንዳንድ ያለው ምናምን እንጂ አልነበረኝም እና ከዛ ግን መጣ ተቀላቀልኩና፣ ግን እውቀቱ ሳይኖሬ ነው የተቀላቀልኩት እንጂ እውቀቱ ኖሩኝ አይደለም። እርግጠኝነት ቢኖሩኝ አልጣ አልሰማሁሽም። እኔ ራሱ ራሴ ነው አልሰማሁትም። አንቺ አማርሻል እንዴ ሰባ ኪሎ ነበርኩ ልጅ እኮ አርባ ስምንት ሆ ለምን? እሺ ለምንድን ነው እንደዛ ያውሹ? አሪ በውስጥ ፎቶ ልክልሻለሁ። እሺ በውስጥ ማለት ነው። ከዛ በውስጥ ፎቶ ልክልሽ እና እንደ እውነቱ ማለት ትፈርጅኛለሽ ማለት በጣም በጣም ነው እንትን የሚለኝ ቆንጆ ንድና ሚስተራታታሽ ዳገዛ ዩትዩብ ላይ ወስደው ይለጥፉኝ እንዴ! ሄላል እኮ ዛሬ እንደዚህ ብላ ዝም በይ፣ ስታሪ ነገ ወስደሽ አስለጥ ዛ ከመጣ ብቻ ደስተኛ ነኝ በጣም። አንቺ ደግሞ ደስተኛ ነሽ፣ በጣም ደስተኛ ነሽ። ደስተኛ ነሽ በጣም በጣም። ድሮ ፈሪ ነበርኩ ምናምን። ወደ ሚዲያው ከመጣው በኋላ ነው በጣም ኮንፊደንስ ያገኘ እንትን በሉ፣ ምን ይመስል ነበር? ይከብድ ነበር አይደል? እኔና አንቺ ልዩነታችን የቱ ጋር መሰለሽ? ይኸውልሽ እኔ ስመጣ ቆንጆ ተቀባይነት ምናምን ነበረ። ከዛ ተቀየረ የኔ ቆንጆ። እኔ ስመጣ ተቀልሽ ሰው ተቀብሏል፣ ግን የሚሰጡት ነገር በጣም ኔጌቲቭ የሆነ ነገር ነበር ኮሜንት በጣም የለም። እውነት ሚዲያ ላይ ከመጣ ሰው እንደ እኔ በቃ የተሰደበ ሰው የለም። በቃ ምን የማይል ጉዳት ምምድ ሰደቡ ይመስላለች ስድብ ስለተባለ ነው። በጣም ብዙ ስድብ የተሰደኩበስቀበ ስድብ አለ። ስድቡ እንደሚመጣ ተጽፎ መጽሐፍ የታተበ ነው። ምንም አይመስለኝም። በቃ ነው ለምን አልሰደቡኝ የምልበት ከዛ በኋላ እና ያጠነክረኛል እንጂ እኔ ወደኋላ ወደ ኋላ ምንም በቃ ምንም ማለት ነው። ግን እግዚአብሔር ይመስገን በኋላ ተቀይሯል። እኔ ግን አሁን ያቺ ልብ ተነገርኩሽ። ነገ ኮመንት ተደርጎ ካየው ልበራች ይችላ ደግሞ ያደረጓታል ያረጋሉ። እግዚአብሔር ናት ተበሪልኝ። ሄሉ የአንችን ምን አይነት ስድብ ነው የሚሰዱች? ልንገርሽ እግዚአብሔርን እኔ በጣም ረስቸዋለሁ። እንደው በጣም ብዙ ስድብ አለ፣ ግን ለእኔ ሁሌ እንደዚህ ነው። በቃ ስድብ ልንገርሽ፣ ቢፈልጉ ወስደው ይለጥፉት። ሪካርድ የሚያደርግ አለ

እንግዲህ ላይክ እኔ እንደዛ ለሚሉት ድንጋርሽ እኔ በእንትን እኔ ምን አልወድም፣ ንቀት አልወድም። ለምሳሌ የሆነ ሰው የሆነ ነገር ታየሁበን ስልሽ አሁን እንደዚህ ይሄ ምን አይነት ስል ነገር መሰልሽ ይሄ ማሳለፍ ምናምን ወፍ እኔ ጋ አላሳልፍሽም አለች አልችልም። እኔ በተለይ ደግሞ ቀይ መስመር የሚባል ነገር አለ በሕይወቴ። በዛ ከመጣሽብኝ አላልፍሽም ማለት ነው። እዛ ወጥር ብዙና ደ ግን አንዳንዴ ደግሞ ታግሰሽ ማሳለፍ አለብሽ። ከሰው ስህተት አይጠፋም። እንደዛ አይነት ነገር እኮ አይደለም ላይክ አለ። የምትታገሽም ነገር አለ። አንዳንዴ የማትታገሽም ነገር ሲሆን አይችልም። እና ሁሌ የምሰደበው ስድብ እኮ ምንም ይፈጠር እኔ ሕይወት ላይ ሁልሽ የዛሬ በእርግጠኝነት

መላ አላት መሰለኝ ነው ለሰው እንደዚህ ራብና ሄደች ማለት ነው። እና ግን በጣም ነው ግን የሚስቀው፣ እንደዛ ሲሉኝ ነው በጣም በጣም ያዝናናኝ፣ በጣም ዘና ነው የሚለው። ብር አላት መሰለኝ ገዝተሽ ነው ጭራሽ። አቤት እሱ በተለይ በጣም በቃ ያሳቀኝ፣ ስንዚማ መላ አላት መሰለኝ ወንዶቹን ታመጣቸዋለች አለ። ቪዲዮ ሰርተሽ አሁን ወይ ገዝተሽ ነው ማለት ነው ተብሎ ነው ላይክ የሚደረገው ያዝናናኛል። በወንዶች ዙሪያ እንደዚህ አይነት ነገር ሲባል በጣም ነው የማዝናናው። አልነበርኩም አሁን አሁን ነው ላይክ ማለት ምንም እየመሰለኝ አይደለም። በጣም ሰው ልጅ አደረኩ ነው በሁሉ ነገር እስቃለሁ ምናምን። ምንም ስድብ እራሱ ሳይ የሆነ መሳቅ ምናምን ምንም ጀምሬያለሁ። በፊት ግን ላይክ እንደዚህ አልነበርኩም ለምን ያልሆንኩትን እባላለሁ? ነበረ ብለው ገባሽ? በፊት እንደ እኔ እኮ አይነት ሰው እኮ እነሱ እንደሚሉኝ አይነት ሰው እኮ አይደለሁም ለምን ይሉኛል እንደዚህ ናምን እል ነበር ማለት ነው። ከዛ ግን ደግሞ አሁን ደግሞ ሳስበው ላይክ ብትሆኝም ባትሆኝም መባልሽ አይቀርም። ገብቶሻል? ጥሩ ነገር ብቻ መጠበቅ በይ መሰለኝ። አሁን ልንገርሽ እስኪ ሄለን፣ የሆነ ነገር ልንገርሽ። ቴንክ ዩ በጣም አሁን እንዴት እንደሆነ ልንገርሽ። ለምሳሌ የሆነች ልጅ ሚዲያ ላይ ስንት ልበል ሶስት ፍቅረኛ ወይ አራት ፍቅረኛ ኖራት እንበል፣ ሌክ ኤክስ ኖራት እንበል። የሆነች ልጅ ደግሞ አራት ጓደኛ፣ ቤስት ጓደኛ ወይ አንዱ ፍቅረኛዋ አራት ሌሎቹ ደግሞ ቤስ ፍሬንድ ናቸው እንበል እና ግን ሁለቱም በአንድ እንደሚጠሩ ታውቂያለሽ። ማለት ሁለቱም ያቺ ቤስት ፍሬንድ ወንዶች የሆኗትም እንደ ፍቅረኛ ነው ማለት የሚታዩት ማለት ነው። ስለዚህ ምን ለማለት ፈልጌ ነው? አንቺ እንደዛ አደረግሽም አላደረግሽም ትንሽ በመጥፎ ነው የሚጠራው። ዳድ የተለያየ ነው እኮ በዛው ልክ የሚረዳሽ አለ። አንቺ በምታስቢው ደግሞ በዛው ልክ ማይረዳሽ አለ። አስረድተሽ ራሱ ማይረዳሽ አለ። መረዳት ሁሉ በነገራችን ላይ ሁሉንም ነገር ሁሉም ሰው እንደሚያ ታውቂያለሽ፣ ግን መረዳት ስለማይፈልጉ ነው። ላይክ በቃ እንደነሱ አስተሳሰብ ነው እንዲሆን። ያው ምን ታደርገዋለ ሁላ እያለ የሰው አስተሳሰብ ሁሉም የተለያየ ነው። ደስተኛ የሆንሹበት ቀን መች ነው ሚዲያ ላይ? ውይ በጣም አሁን በተለይ ደግሞ በጣም ብዙ ጊዜ እንትን ነኝ ደስተኛ ነው ያው ነው።